ደብረ ማርቆስ በፋኖ ታጣቂዎች ተከበበች። ዘመቻ አንድነት የክልሉ ቁልፍ ከተሞችን ራዳር ውስጥ ማስገባቱ ተሰማ። በዘመቻው የተሰሙ አዳዲስ መረጃዎችን ካውዶ ግዋ አጠናክረናል፣ በጥንቅራችን ታደምጧችኋላችሁ። ለትግራይ እናቶች መርዶ እየተነገረ መሆኑን የመቀለም ምንጮች ገለጹ። ከ400 በላይ የኮሎኔልና የከፍተኛ ኦፊሰሮች ቤተሰቦች መርዶ እንደተነገራቸው ታውቋል። በኢትዮጵያ ጎረቤት ሀገር ቤተ መንግስቱ ተከበበ። ጦሩ ዋና ከተማዋን ተቆጣጠረ። ፕሬዝዳንቱ የስልጣናቸው ጀንበር የጠለቀች ይመስላል። ሰላም ውድ ቤተሰቦች እንደምና እንደምን አላችሁ? ከአዲስ ኒውስ ለሰዓቱ ብታደምጧቸው ብለን ያጠናከርንላችሁ ሀገራዊ፣ ቀጠናዊ ብሎም ዓለም አቀፋዊ ጉዳዮችን የዳሰስንበት ልዩ ጥንቅራችን ነው። ተጀምሯል። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። በልዩ የመረጃ ጥንቅራችን ቀዳሚ ወዳደረግነው አሁን ካውደ ውጊያው ወደ ደረሰን መረጃ እንለፍ። ደብረ ማርቆስ ከተማ በፋኖ ታጣቂዎች ከበባ ውስጥ ገብታ እንደነበር ተሰማ። በክልሉ የታወጀው ዘመቻ አንድነት ቁልፍ ከተሞችን ራዳሩ ውስጥ ማስገባቱ ሲነገር በዘመቻው አራቱም የፋኖ ዞች በመናበብ ወደፊት እየገፉ እንዳለ ታውቋል። በትላንትናው ዕለትም የፋኖ ኃይል ደብረ ማርቆስ ከተማን ከበባ ውስጥ አስገብቶ እንደነበር የተነገረ ሲሆን የመንግስት ጥምር ኃይሎች ታጣቂዎቹን እንዳመጣጣቸው መመለሳቸው ታውቋል። ፋኖ ከተማዋን ለመቆጣጠር የላከውን ኃይል አሳፍረን መልሰነዋል ሲሉ የከተማዋ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ቢሚሮ አሰፋ ተናግረዋል። ከተማዋን ከበባ ውስጥ ያስገባውን ፋኖ አሳፍረን መልሰነዋል ያሉት ኮማንደሩ በክልሉ እየተካሄደ ባለው ጦርነት የህብረተሰቡ ማህበራዊ ኑሮ መመሰቃቀሉን ጠቅሰው ህዝቡ የበለጠ ዋጋ እንዳይከፍል ፋኖች እጃቸውን እንዲሰጡ ጠይቀዋል። ፋኖ መንግስት ያቀረበለትን የሰላም አማራጭ ተቀብሎ ይግባ ያሉት ኮማንደሩ ይህ ካልሆነ ግን ከተማዋን ብሎም ክልሉን በሚገባ እየጠበቅን እንገኛለን፣ የሚከፈለውን ዋጋ ለመክፈልም ዝግጁ ነን ብለዋል። ኮማንደሩ ይህንን ይበሉ እንጂ ፋኖ ከዚህ ቀደም ከነበሩት ሙከራዎች በጥፍራሱን ራሱን አደራጅቶ ከተማዋን ከበባ ውስጥ አስገብቶ እንደነበር ነው ምንጮች የገለጹት። ዘመቻ አንድነት በመላው አማራ ክልል ከታወጀ ወዲህ ጦርነቱ ከወትሮ ጠንከር ማለቱን ምንጮች ገልጸዋል። ዘመቻው በተጀመረ በመጀመሪያው ቀን በመከላከያው ላይ የተቀናጀ ጥቃት እንደተከፈተም የህወሓቱ የፕሮፓጋንዳ ጋር ማርቲን ፕሎትን ጨምሮ በርካቶች ሲያራግቡት ነበር። የአማራ ፋኖ ትላንት በአማራ ክልል በመላው የኢትዮጵያ ፌዴራል ኃይሎች ላይ የተቀናጀ ጥቃት መጀመሩን አሳውቆ ዘመቻው ከፍተኛ ድል የተገኘበት እንደነበርም ገልጿል። በክልሉ የተጀመረው ጦርነት ወራትን አልፎ አመት የተሻገረ ሲሆን በእነዚህ ጊዜያት በተራዘመው ጦርነት ክልሉ ዋጋ እየከፈለም ህዝቡም የጦርነቱ ገፈት ቀማሽ እየሆነ ቀጥሏል። ጦርነቱን ያራዘመው የፋኖን ትግል የሚያጓትተው የውስጥ አንድነት ማጣቱ እንደሆነ በተደጋጋሚ ሲነሳ የነበረ ጉዳይ ሲሆን በዚህ ልዩነት መሃል በመላው የአማራ ግዛቶች ከትላንት ሌሊት 10 ሰዓት ጀምሮ የጋራ ማጥቃት እንደተጀመረም ታውቋል። ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን ለፋኖ አንድነት እንደ መስፈንጠሪያ ጉልበት ይሆናልም ተብሏል። እንደ ምንጮች መረጃ ከሆነ ከትላንት መጋቢት 10 ቀን 2017 ዓ.ም ጀምሮ የታወጀው ወታደራዊ ኦፕሬሽን በአራቱም ጠቅላይ ግዛቶች በሚገኙ ወታደራዊ አዛዦች በቅንጅት እየተከናወነ እንደሆነ ሲገለጽ በዚህ ተናባቢና የአንድነት ዘመቻም የአማራ ፋኖ ቦሎ ቤት አማራም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋናም የአማራ ፋኖ በጎጃም በቀጥታ ተሳታፊ መሆናቸው ምንጮች ገልጸዋል። ዘመቻ አንድነት ትላንት ለሌሊት 10 ሰዓት ጅማሮን ያደረገ ሲሆን ለሚቀጥሉ ተከታታይ ቀናት ተጠናክሮ የሚቀጥል እንደሆነም የፋኖ አመራሮቹ አሳውቀዋል። ስለ ዘመቻው ታላላቅ ሚዲያዎችና ፖለቲከኞችም እየዘገቡ ይገኛሉ። ከነዚህም ውስጥ አንደኛው የኢትዮጵያን ጉዳይ በቅርበት የሚከታተለው የሕወሓቱ የፕሮፓጋንዳ ሰው ማርቲን ፕላውት ሲሆን በመከላከያው ላይ የተቀናጀ ጥቃት እንደተከፈተ መረጃው ደርሶኛል ሲል በኤክስ ማህበራዊ ገጹ አስፍሮ ነበር። ሌሎች በርካታ ሚዲያዎችም እየዘገቡት ሲሆን ዘመቻው ከወትሮ ለየት የሚያደርገው አራቱም የፋኖዞች በአንድነት የዘመቱበት ሲሆን ይህ በአንድነት እየተከናወነ የሚገኘው የማጥቃት ኦፕሬሽን ምናልባትም ለፋኖ አንድነት እንደ መስፈንጠሪያ ጉልበት ይሆናል የሚል እምነትም ተጥሎበታል። በመንግስት በኩልም የፋኖን ጥቃት በሚገባ ለመመከት በቂ ዝግጅት እየተደረገ እንዳለ በተለይም በትልልቅ ከተሞች ኃይል እንዲጨምርና ጥበቃው እንዲጠናከር መመሪያ መውረዱ ነው ምንጮች የገለጹት። ባህር ዳርን ጨምሮ በትልልቅ ከተሞች የፋኖ ኃይሎች ሊመጡ ይችላል በሚል ከፍተኛ ዝግጅት እየተደረገ እንዳለ ሲሰማ። ከዘመቻው መጀመር ወዲህ ባሉት ቀናት በክልሉ ዋና ዋና ከተሞች ያሉ እንቅስቃሴዎች በስጋት ውስጥ እንዳሉም ነው ምንጮች የገለጹት። ትላንትም የፋኖ ኃይሎች ወደ ደብረ ማርቆስ ከተማ መጠጋታቸውን ተከትሎ ሕዝቡ በስጋት ውስጥና በተስፋ ውስጥ እንደነበር የገለጹት የመረጃው ምንጮች ለረጅም ሰዓት ከተካሄደው ተኩስ በኋላም ፋኖች ማፈግፈጋቸውን ገልጸዋል። ፋኖ ከተማዋን ለመቆጣጠር የላከውን ኃይል አሳፍረን መልሰናል ሲሉ የከተማዋ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ቢምሮም ተናግረዋል። ኮማንደሩ በንግግራቸው ፋኖዎች በሰላም እጃቸውን ይስጡ ሲሉም ጠይቀዋል። ፋኖ መንግሥት ያቀረበለትን የሰላም አማራጭ ተቀብሎ ይግባ ያሉት ኮማንደሩ ከተማውን በሚገባ እየጠበቅን ነው፣ የሚከፈለውን ዋጋ ለመክፈልም ዝግጁ ነን ብለዋል። በዚሁ በጥንቅራችን ወደ ያዝንላችሁ ተከታዩ መረጃችን እለፍ ህዋት በክልሉ ለትግራይ እናቶች መርዶ እየነገረ መሆኑን የመቀለ ምንጮች ገለጹ። በትግራይ ጦርነት ወቅት ለተገደሉ ኮሎኔሎችና ከፍተኛ ኦፊሰሮች ለቤተሰቦቻቸው መርዶ እየተነገረ እንዳለ ምንጮች ገልጸዋል። ከዚህ በፊት ህወሓት በሶስት ዙር ለትግራይ እናቶች መርዶ መንገሩን ያስታወሱት የመረጃው ምንጮች አሁንም የመርዶ ነገራው መቀጠሉን ገልጸዋል። በትላንትና ሁለትም በአዲግራት ከተማም ህዝብ በተሰበሰበበት የ19 ሰዎች መርዶ የተነገረ ሲሆን የሀዘን ስነ ስርዓትም ተከናውኗል። በዛሬው ዕለትም በዳጋ ሀሙስ ከተማ ውስጥ የመርዶ መንገድ ስነ ስርዓት መከናወኑን የክልሉ ማስ ሚዲያ ዘግቧል። እንደ ዘገባው ከሆነ መርዶ የተነገራቸው 21 የሟች ቤተሰቦች ናቸው። በስነ ስርዓቱ ላይ የከተማዋ ነዋሪ ተገኝቶ ሀዘኑን እንደገለጸ የጠቀሱት የመረጃው ምንጮች፣ አንዳንድ ነዋሪዎች የሰማዕታት ቤተሰቦች ድጋፍ ሊደረግላቸው ይገባል የሚል አስተያየት መስጠታቸውም ታውቋል። ይህ መርዶ የመንገር ስነ ስርዓት በሚቀጥሉት ቀናትም በሌሎች ከተሞችም እንደሚቀጥል መረጃዎች አሳይተዋል። እንደ ምንጮች መረጃ ከሆነ ከ400 በላይ ለሚሆኑ የኮሎኔልና የከፍተኛ ኦፊሰሮች ቤተሰቦች መርዶ በአደባባይ እንደተነገራቸው ታውቋል። ከዚህ በፊት ህወሓት በሶስት ዙሮች ለትግራይ እናቶች መርዶ የነገረ ሲሆን ልጇ ለተሰዋ አባት የትግራይ እናት መርዶ ለመንገር ብር የሚያስከፍሉ አመራሮች እንዳሉ እናውቃለን ሲሉ ጀኔራል ታደሰ ወረደ መናገራቸውም አይዘነጋም። በዚህ ወደ መጨረሻው ወደ ጎረቤት ሱዳን ወደሚወስድ መረጃ እንለፍ። የሱዳን ብሔራዊ ጦር ዋና ከተማዋን ከተቆጣጠረ በኋላም ቤተ መንግስቱን መክበቡ ተሰማ። የሱዳን ብሔራዊ ጦር ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት ለመቆጣጠር መቃረቡን አሳውቋል። ብሔራዊ ጦሩ ከፈጥኖ ድራሽ ኃይሉ ጋር ለሁለት ዓመታት ገደማም ባደረጋቸው ውጊያዎች አንድ እርምጃ የተራመደበትን ድል መቀዳጀቱን የሀገሪቱ ብሔራዊ ቴሌቪዥንን ጠቅሶ ሮይተርስ ዘግቧል። በጉርጉሮሳውያኑ ሚያዚያ 2023 በተቀሰቀሰው የእርስ በርስ ጦርነት የፈጥኖ ድራሽ ኃይሉ ወይም ደግሞ አርኤስኤፍ ባጭር ጊዜ ውስጥ ነበር መዲኗ ካርቱምን ጨምሮ አብዛኞቹን የሱዳን አካባቢዎች በቁጥጥሩ ስር ያዋለው። ከቅርብ ወራቶች ወዲህ በነበሩ ጦርነቶች ግን የብሔራዊ ጦሩ በለስ እየቀናው ነው ያለው ዘገባው፣ በናይል ወንዝ ዳርቻ የሚገኘውን የሀገሪቱን ብሔራዊ ቤተመንግስት ጨምሮ አብዛኞቹን የካርቱም ክፍል ለመቆጣጠር ብርቱ ውጊያ እያደረገ እንዳለ ገልጿል። በቅርቡ በሱዳን የትይዩ መንግስት መመስረቱን ያወጀው የፈጥኖ ደራሽ ኃይሉ ቡድን ምንትየዋን የኦም ዱርማንን ከተማ ጨምሮ በካርቱም ያለውን ይዞታውን ላለማስነጠቅ ብርቱ ፍልሚያ ከማድረግ ባሻገር በዳርፉር የምትገኘውን የኤልፋሽር ከተማን ከብሔራዊ ጦር ኃይሉ እጅ ለመንጠቅ እየተዋጋ እንደሚገኝም አሳውቋል። የብሔራዊ ጦሩ መዲናዋ ካርቱምን መቆጣጠር በማዕከላዊ የሀገሪቱ ክፍል ኃይሉን የበለጠ ለማጠናከር ሁነኛ ሚና ይኖረዋልም ተብሏል። የተባበሩ መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በሁለቱ ተፋላሚ ኃይሎች መካከል የሚካሄደው ጦርነት በሱዳን የሰብአዊ ሁኔታውን ወደ ከፋ ደረጃ እያሸጋገረው መሆኑን አስመልክቶ በሁለቱም ወገኖች የተኩስ አቁም እንዲደረግ ጥሪ አቅርቧል። ነገር ግን ከሁለቱም ተፋላሚ ወገኖች በኩል ጦርነቱን የማስቆም አዝማሚያ እስካሁን አልታየም። ውድ ቤተሰቦች ለሰዓቱ ብታደምጧቸው ብለን ያዝንላችሁ፣ አሁነ የመረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል።